የትኛውም ተማሪ ወደ ትምህርት ቤት መሄድ የለበትም፣ ትምህርት ቤት የሚልክ ወላጅ ካለ እርምጃ እንወስዳለን የማለት ትውልድን የመግደል እነሱ ለአማራ እንታገላለን ይላል። ነገር ግን ነገ ሀገር ተረካቢ ማን እንደሆነ ራሱ እኔ እንጃ። በእኔ በኩል በጣም የሚያሳዝን ነው። በዚያ እባክዎ መምህር፣ አልገባንም ያስረዱን፣ ሲሉ ትህትና በሞላው ድምፃቸው የሚጠይቁ ተማሪዎች የሉም። ሰላም ስጡን እንማር ቢሉም የሰማቸው የለም። በአማራ ክልል የትምህርት ገበታቸው ላይ የሚገኙት ተማሪዎች ቁጥር 7.4 ሚሊዮን መሆን ነበረበት። የሆነው ግን ግማሽ ብቻ ነው። የክልሉ ትምህርት የደረሰበትን ከባድ ጠባሳ የሚያስረዳው ይህ እውነታ የትውልድን ዕድል በግጭት ረመጥ ውስጥ እንዲሆን አድርጎታል። በዚያ እባኮ መምህር ብለው የሚያንኳኩ እጆች፣ ነገን ለሀገርና ለቤተሰብ ተስፋ ለመሆን የሚጠይቁ ፊቶችም ዛሬ ጠፍተዋል። ሙሉ ለሙሉ ትምህርት ቤቶች ወደ ካምፕነት ተቀይረዋል። ጥቁር ሰሌዳዎች፣ ወንበሮች እየነደዱ ሌባም እየወሰዳቸው ነው። ያለ እኛ አማራ ክልል ባለመማር እንደገና የትውልድ ጄኔሬሽን እያሳለፍ ነው እያሳለፍ ነው እያሳጣ ነው ነው ያለ በህጻናት በመማራቸው እኮ ማንም አካል የሚጎዳ በቃ ህጻናቶች በጣም እየተጎዱ ነው። በቃ ከትምህርት ከፖለቲካ ነፃ ነው። ተባካችሁ ይህን ትውልድ የማሻግረው በቃ በማስተማር ነው ነጻ የምንሆነው። ማንኛውም ነገር በመማር ነው። ጦርነት በአሁኑ ሰዓት ምንም የሚጠቅመው ነገር የለም። በመሰረቱ እንደኛ ወረዳ ትምህርት ከቆመበት ሁለት ዓመት አሳልፈናል። አሁን ደግሞ ለሶስተኛ ዓመት ሊደግበን ነው። ከፍተኛ ችግር የመጣብን የኛ የታጣቂ ኃይሉ ታጣቂ ኃይሉ አንደኛ የእኛ ሰራተኞች መምህራኖች ወደ ትምህርት ቤት ገብተው እንዳይሰሩ የመደወል አልፎ ተርፎ ደግሞ ወደ ቤተሰቦቻቸውን ጭምር የማፈን ነገሮች ይታያሉ። ሚሊዮኖች ከትምህርት ውጭ ሆነዋል። በክልሉ ከሚጠበቀው አጠቃላይ ተማሪዎችም ከ60 በመቶ የሚበልጡት መማርን ተነፍገዋል። አሁናዊ የትምህርት ሁኔታችን በምንፈልገው ልክ አይደለም። ከ11 ሺህ በላይ ትምህርት ቤቶች አሉ። በተማሪ ደረጃ ስናይ 7.4 ሚሊዮን ተማሪዎችን ነው ያቀድነው፣ 47.3 ተማሪዎችን መዝግበናል። 3.9 ሚሊዮን አካባቢ ተማሪ ይቀረናል ከቀዳችን ይሄን ለማድረግ የመጀመሪያ ባለ ድርሻው ብዙ የቀረበት አካባቢ አንጻራዊ በሰላም ችግር ያለበት ስለሆነ፣ ሕብረተሰቡ ለትምህርት ቦታ ሰጡ ትምህርት ቤቶቻችንን ሴፍ እንዲያደርግልን፣ መምሮቻችንን እንዲጠብቅልን፣ ተማሪዎቻችንን ተንከባኮ እንዲልክልን ጥሪ ማቅረብ አለብን። የሰላም እጦቱ በሸፈናቸው አካባቢዎች በርካታ ትምህርት ቤቶች ከመማር ማስተማር አገልግሎት ወጥተዋል። ይህ አሳዛኝ ሁኔታ የክልሉን የትምህርት እድገት ምጣኔ ከዜሮ በታች እንዲሆን አስገድዶታል። ይህም የሀገሪቱን የትውልድ ቅብብሎሽ የሚገታ ታላቅ ስብራት ነው። ተማሪዎች ወደ አስኳላ ያለመመለሳቸው ምክንያት ትምህርት ቤቶች በቀጥታ የጥቃት ሰለባ በመሆናቸው የመማሪያ ቁሳቁሶች መጽሐፍት፣ ጠረጴዛዎች መቃጠላቸውና መዘረፋቸው የመማር ማስተማር ሂደቱ ዳግም እንዳይጀመር ዋና እንቅፋት ከመሆኑን ባልተናነሰ እንደ ሰዓት የሚፋጅ ሆኗል። በአማራ ክልል ታጣቂ ኃይሎችም ወይም ፅንፈኛው አካል የሚሆን ከትምህርት ተቋማት ላይ ገለልተኛ ሆኖ ነጻ ሆኖ እዛ አካባቢ ላይ ድርሽም ሳይሉ ርቀው ህፃናት ነው ነገ አገር ቀይሮ አገር የሚረከቡ ትውልድ ናቸው እና ለእነዚህ ትውልዶች በከፍተኛ ሁኔታ አስተዋጽኦ ማድረግ መቻል ያለባቸው እንጂ እነዚህን ማሳተፍ የለባቸው። በተለይ የክልሉ ምሁራን የሚባሉ በተለያዩ ሀገሮች ያሉ በውጭ ዓለም ያሉ ይህንን ፅንፈኛ ምን እየሰራ ነው የሚለውን ልጆች ምን እያደረገ ነው፣ ከትምህርት ሴክተሩ ጋር ያለው ግንኙነት ምን ይመስላል የሚለውን በደንብ ማጥናት አለባቸው። በፋይናንስ እና በተለያዩ ነገሮች የሚደግፉ አሉ። ለአማራ ከሆነ መጀመሪያ ላይ የአማራን ልጅ እየገደለ መሆን የለበትም። መምህራን ለደህንነታቸው በመፍራት አካባቢያቸውን ለቀዋል። ትምህርትን ለማስጀመር የሚሞክሩ መምህራንም ኢላማ በመሆናቸው ከፍተኛ የስነ ልቦና ሽብርን ፈጥሮባቸዋል። ነሐሴ አካባቢ ላይ ትምህርት ቤቱ እነሱ አልነበሩበትም፣ ምዝገባ ጀመር። ከሰዓት ግን እነሱ መጥተው ስንመዘግብበት የነበረውን ወረቀት የመቅደድ እኛንም ደግሞ የማንገራገርና ከዚህ ካልወጣችሁ እርምጃ ይወሰድባችኋል በማለት ከምዝገባ ቦታችን ተመልሰን ወደ ከተማ የሄድንበት አግባብ ነው ያለ። ልጆች በጦርነትና በግፍ ውስጥም ሆነው ትምህርትን መከታተልና ማተኮርም አልተቻላቸውም። ሽፋናቸውን የህዝብ የሚል ታርጋ ለጥፈው ሕዝብን ወደ ማያባራ ጎስቁልና እያንደረደሩ ያሉ በጎበዝ አለቅነት የዘረፋና የሽብር ተግባር ውስጥ ገብተው ሕዝብን እያስጨነቀ ያለው ቡድን የሚማሩም የሚያስተምሩም ቅዱስ ስፍራ ላይ እንደተገኘ ውሻ እንዲወገሩ አድርገዋል። መምህራን ሁሉ ነገድል ነው ሁሉ ዴሞ መምህራን አለ ነው ሙሉ ተማሪ ወደ ሀያ ተማሪ። በአማራ ክልል የትምህርት መቆም የሚያስከትለው ውጤት የአንድ ዓመት ብቻ አይደለም። ይልቁንም ለዓመታት የሚዘልቅና ትውልዶችም ወደፊት በሀገሪቱ ልማት ላይ ሊያበረክቱት የሚችሉት አስተዋጽኦ በእጅጉ የሚቀንሰው ነው። በቀላሉ የማይጠፋ ኢኮኖሚያዊና ማህበራዊ ቀውስም ነው። ይህ ደግሞ የክልሉንና የሀገሪቱን እድገት ለረጅም ጊዜ የሚገታ የማይካስም ኪሳራን ይፈጥራል። በዚህ ሂደት ሴት ተማሪዎችን እናንሳ፣ ለግዳጅ ጋብቻ፣ ለጾታዊ ጥቃትና ለጉልበት ብዝበዛ ተጋልጠዋል። የትምህርት ተስፋ መጥፋት፣ የወጣትነት ተስፋ መጥፋት፣ የማህበራዊ ትስስር መደፍረስም በዚህ ግጭት የተፈጠሩ ናቸው። በአማራ ክልል ያለው ሁኔታ መፍትሄ ካልተበጀለት የትምህርት ገበታቸው ረመጥ ሆኖባቸው የሸሹት ሚሊዮኖች ዳግም ወደ ክፍላቸውም ካልተመለሱ የሀገር እድገትን ለረጅም ጊዜ የሚጎዳ የትውልድም አደጋ ነው።